ስሜ ተዋበ ኃይሉ ይባላል። ማዕረጌ ኮማንደር ነው። ሰራዊቱ ውስጥ ለበርካታ አመታት አገልግዬ አሁን ከሰራዊቱ ውጪ በራሴ ነው እየተንቀሳቀስኩ ያለሁት። አባቴ ፖሊስ ነበረ። ከህፃንነቴ ጀምሮ የእሱን አለባበስይ ነበር ሁልጊዜ ይስበኝ ነበር እና በአባቴ ምክንያት ነው ፖሊስ የሆንኩት። እናንተ መፊደል ናችሁ እሺ በጥሪው ማስ ጌም ነው የሚባለው፣ በውጭዎቹ በትርዒት ደረጃ የተጀመረው በ1980ዎቹ ነው። በሰሜን ኮሪያ ትርዒት ሆኖ የቀጠለው ከዛ በኋላ፣ የፖሊስ ሰራዊት ዓመታዊ በዓል ሲያከብር ኮሪያዎችን ከውጭ ያመጣ ነበረ። የእነሱን ስራ አግዝ ነበረ፣ ዲኮሬሽን ብቻ በመስራት ለምሳሌ አበባ፣ ችቦ እና መጨረሻ ላይ ለምን አልሰራውም? እኔ አይምሮዬን የሆነ ነገር የምችለው አለ ብዬ ለአይምሮዬ ከነገርኩ ሰረዋል። የዛን ጊዜ የፓርቲውንና የኢትዮጵያን ባንዲራ በዣንጥላ ነው የሰራው። ዣንጥላው ተጣጥፏል። ዣንጥላው ሲፈናጠር የሚሆነው ፓርቲው አርማና የኢትዮጵያ ባንዲራ ነበር የሚወጣው። የዛን ጊዜ ጀነራል ወርቁ ይመጡና ያንን ነገር ያያሉ። ካዩ በኋላ ማን የሰራው ሲሉ እችነች እኮ ያውኑ ምናምን ይላሉ። ከዛ አዳራሽ ሲሄዱ ደግሞ ቆይ እንገናኛለን ያሉ። ለምን እንደምንገናኛ ይገባኛል የሰራ ሰው የማበረታታት ምናምን ባህል አላቸው። ሰውዬው እና ያእንደሆነ እንደሆነ ይገባኛል። ከዛ አዳራሽ አዳራሽ ግብዣ አለ እና ያችን ግብዣ እንትም ብለው ወደ መጡበት ሊመለሱ ማለት ነው። እዛ እያሉ አዳራሹን ሲያዩት ድሮ የሚያውቁት አዳራሽ አይደለም ተቀይሮባቸዋል። ማን ነው የሰራው ብለው አሁን የሚጠይቃሉ። የአሁኑ ነው ተዋበ ነው ይባላል። ጥሩልኝ ነው ያሉት። ከአንድ ማረግ ተኛ ላይ የሙሉ አሥር አለቅነት ማዕረግ ወስደው አልተዘጋጁበትም። ወዲያው የሙሉ አሥር አለቅነት ማዕረግ ሰጡኝ። ከዛ የስፖርት በዓል ተከበረ። እዛ ላይ ተከብሮ በዓሉ ሲያልቅ አንድ የአይነት ሽልማት አንድ ብቻ ነው የተዘጋጀች። ምስጋናና ሽልማት ሲሰጠው ወደ ሶስት መቶ ምናምን ሰው ለሌላው እየሰጡ ነው የሸኙት። እኔን አቆዩትና ህግና ደንብ ስለማይፈቅድ ነው መሾም ነበረብ እንግዲህ ሶስት ወር ከምናምን ነው ገና መሾም ነበረብ፣ ግን ህግና ደንብ ስለማይፈቅድ ነው ብለው አንድ ብቻ የቀረበች የአይነት ስጦታ ለእኔ ነው የተበረከተው አንድ ምልምሎች ምርቃት ነበረ። በሰባት በተሾምኩ በሰባተኛ ወር ማለት ነው። ያ ምርቃት ሲደርስ እዛ ላይ ደግሞ የተለየ አዲስ ነገር ሰርቼ ነበር። እዛው በሽመናን የተዘጋጀው መጋረጃው እዛው ነው የተሰፋው። እንደገና በኤሌክትሪክ እንዲሰራ ነው ያደረኩት። በኤሌክትሪክ የሚከፈትና የሚዘጋ ነው ያደረኩት። ከዛ በኋላ ከመንግስቱ ኃይለማርያም ያዛን ጊዜ ፕሬዚዳንት መንግስቱ ኃይለማርያም ነበሩ። ከሳቸው ጀምሮ ያሉ ፎቶች ከኮርኒስ ውስጥ ወጥተው ታች እንዲገጣጠሙ ነው ያደረኩት። ከዛ ያንን ማን ነው የሰራው? ማን እንደሰራው አይታወቅም። አሁን ለምን እኔ ይሄን ሰራው ይሄን ሰራው ማለት አልወድም። በባህሪ ከዛ የትምህርት ቤት አዛል ኮሪዶር ናቸው መጡና፣ ተዋበ ያንን መድረክ ላይ ያለው ነገር ማን ነው የሰራው? እኔ ነኝ። ለምን አትናገርም ዛሬ አሉኝ። ከዛ ቁጭ በል ተባልኩ፣ ቁጭ አልኩ። ወዲያው ለሹመት ይፈልጋሉ፣ ወደ መድረክ ይውጡ ተባለ። ከወታደር አምሳለቃ በሰባት ወሬ ነው የሆንኩት። ከዛ በኋላ ፖሊስ ኮሌጅ ደግሞ ምረቃ ነበረ ተንዳባ እዛ ላይ ደግሞ አንድ ጀት ሰርቼ ነበረ። በአየር ላይ የምትሄድ ሆና ፓራሾት የምትለቅ ከዛ እሷን ደግሞ በመስራቴ እዛው ላይ በመንግስቱ ኃይለማርያም የምክትል መቶ አለቃ ማዕረግ አክሰሬሽን ነው እሱም የተሰጠኝ። ከዛ እንደገና አሁንም መስራቴን አላቆምም፣ አዳዲስ ነገር መፍጠሬን አላቆምም። እና ያን ያንን ስሰራ ደግሞ ኮሚሽነር ወርቅነህ ገበየው በየው በቃ ለስራዬ ማዕረግ መሾም እንዳለብኝና እንደውም ከእርከን ጋር ነው ከደሞዝ እርከን ጋር የኮማንደርነት ማድረግ ተሰጠኝ እና ይሄ የስራ ውጤት ነው ማለት ይችላል። 1993 ዓ ም ሀገራችን ባዘጋጀችው 12ኛው የአፍሪካ ወጣቶች እግር ኳስ ሻምፒዮን ነበር ኢትዮጵያ ያዘጋጀችው እሱን እኔ ነኝ የሰራሁት። 2000 ዓ ም የተሰራ የአትሌቲክስ ሻምፒዮን ነበር አፍሪካ አቀፍ ኢትዮጵያ ነበረች አዘጋጇ። እሱም ላይ ከሌሎች ሰዎች ጋር ሆኜ እኔ ነኝ በአብዛኛው ዲዛይኑ እንትን ያደረጉት። እሱንም ሰርተናል። መስከረም 24 መስቀል አደባባይ የተከበረው የመንግስት መስረታ ፌዴራል ፖሊስ አዘጋጅነት ግንቦት 28 የዛሬ 3 ዓመት የተከበረው እነዚህን ሁሉ ሰርቻለሁ። ይሄ በጥቂቱ ምገልጽልሽ ነው፣ ብዙ ስራዎች ናቸው። ለሁሉም ምናልባት ከሁለት በላይ ነው፣ ምስጋና፣ የገንዘብ ሽልማት፣ የአይነት ሽልማት፣ በአንድ መድረክ ላይ ሶስት ጊዜ ተሸልሚያለሁ። ለምሳሌ አሁን የፖሊስ በዓል አዘጋጅተናል። ነፃ አገልግሎት ነው የሰጠ ነው። ለምን ያደግኩበት እዚህ የደረስኩበት ክፍል ስለሆነ ነፃ ነው ያገለገል። ስለዚህ እኔ የምረካው በአብዛኛው በምሰራው ስራዎች ነው። የስራ ውጤት ያረካኛል። ከገንዘብ በላይ ነው ያኛው። ስለዚህ ከነዚህ ልጆች ጋር ደግሞ ንጹህ አይምሮ ካላቸው ልጆች ጋር መስራት ደግሞ ያው በጣም እንትን ብጣም ደስተኛ ነው የሚያረጉሽ።